ሰላም ሰላም፣ ጤና ይስጥልኝ ቤተሰቦቼ፣ እንደምንከረማችሁ፣ መንሱር አብዱልቀዲ ነኝ። ማንቸስተር ዩናይትድ ታሪኩን፣ ተቋማዊ ግዝፈቱንና ወርቃማ ክብሮቹን የሚመጥን ዘመናዊ ስቴዲየም ሊገነባ በውሳኔ ላይ ደርሷል። የብረት ድንኳን የመሰለውን ውበት፣ ስፋት፣ ዘመናዊነትና ምቹነትን ሁሉ ጠቅልሎ ይዟል የተባለው የወደፊቱ የሬድ ዴቪልስ ቤት ከሁለት ቢሊየን ፓውንድ በላይ ወጪ ይፈልጋል። ይህንንም ለማሟላት ክለቡ መበደሩ እንደማይቀር መነገሩ በመጪዎቹ ዓመታት የዋናው ቡድን ግንባታ ላይ የበጀት እጥረት እንዳያስከትልበት አስግቷል። ተከታዩ ዝግጅቴ የአዲሱን ስቴዲየም ከፍተኛ የጥራት ደረጃ የመገንባቱ አስፈላጊነትና ከውበቱ በስተጀርባ ስለተደበቀው ስጋት ዝርዝር መረጃ ይሰጣቸዋል። ይህ ፕሮግራም በአቢሲኒያ ባንክ በዋናው ስፖርት እጥቆችና በተክለሃይማኖት ጠቅላላ ሆስፒታል ድጋፍ የቀረበ ነው። ቻነሉን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትዘንጉ። አጋሮቻችንና እናንተንም ከልብ አመሰግናለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ኦልድ ትራፎርድ አርጅቷል። ለዩናይትድ ተፎካካሪዎች የስላቅ ምክንያትም ሆኗል። ጊዜ አልፎበታል፣ ዕድሜ ተጭኖታል። ቲያትር ኦፍ ድሪምስ ግን ጊዜ የማያልፍባቸው ወርቃማ ውጤታማ ጊዜያትን ያስተናገደ ታሪካዊ መድረክ ነው። ዛሬ ደርሶ ትዝተው ወደኋላ ሊቀር ነገር ግን ዘመኑን ይዋጅ ዘንድ ስታዲየምም እንደ እግር ኳስ ተጫዋች ተተኪ ያስፈልጎታል። ጣሪያው ተሸንቁሮ እንደዛ ዝናብ እያፈሰሰ መሳቂያ የሆነው ስታዲየም እጅግ ዘመናዊነትን በለበሰ አስደናቂ ስነ ህንፃ ጥበብና የውስጥ አገልግሎት በተሟላለት ስታዲየም ይተካል። ቢያንስ ይህ ፕሮጀክት ሁለት ቢሊዮን ፓውንድ እንደሚፈጅም ተነግሯል። በ1878 ኒውተን ሂዝ ላንክሻይር ኤንድ ዮርክሻይር የተሰኘው የባቡር መስመር ሰራተኞች አረንጓዴና ቢጫ ለባሽ የሆነ ቡድን አቋቋሙ። ለ15 ዓመት ይኸው ቡድን ከቆየ በኋላ በ1910 ወደ ኦልድ ትራፎርድ መጣ። ከዚያ ጊዜ ጀምሮ ለ115 ዓመታት ይኸው ስቴዲየም የማንቸስተር ዩናይትድ ቤት ሆኖ ቆይቷል። ዛሬ ስቴዲየሙ 74,310 መቀመጫዎች አሉት። በእንግሊዝ እንኳን ዘጠና ሺህ ተመልካች ከሚያስተናግደው ብሔራዊ ስቴዲየም ዌምብሊ ቀጥሎ በሁለተኝነት የሚጠቀስ ነው። በግዝፈቱ በአውሮፓ ደግሞ ዐሥራ ሁለተኛው ትልቁ ስቴዲየም ይባላል። ይህ በሚያስተናግደው ተመልካች ብዛት እንጂ በውስጥ ፋሲሊቲው አይደለም። አራት ማዕዘናት ባሉት ጎኖቹ ምክንያት በዚህ ስቴዲየም በእግር እየዞሩ ከተነሱበት ቦታ መድረስ አይቻልም። የስቴዲየሙን ክፍሎች በሚወስኑ አጥሮች መገደብና ከአራቱ ክፍሎች ደግሞ ከአንደኛው ወደ አንደኛው መዝለልን ይጠይቃል። እንደ ዌምብሌ ስቴዲየም የቢራ መስተንግዶ እንኳን ምንጩ አንድ ቦታ አይደለም። በጨዋታ ዕለት እንደ ዘመኑ ስቴዲየሞች በአንድ ቦታ ቢራ ዳምፕ በማድረግ መላው ስቴዲየሙን ማዳረስ አይቻልም። በየቦታው በቢራ መሸጫ ከኪዮስኮች እየዞሩ ማመላለስ ይጠይቃልና። በጨዋታ ዕለት መስተንግዶ ጊዜ ዌምብሊ እንደዚህ አይነት ችግር አይገጥመውም። ዘመኑን የሚዋጅ ስቴዲየም ስለሆነ ለቀልጣፋ መስተንግዶ የሚያመች ማዕከላዊ ኩሽናም አለው ዌምብሊ። ኦልትራፎርድ ግን ከድሮ ሞዴሉ ያልተሻሻለ እድሜ ጠገብ ስቴዲየም ነው። እንዲህም ሆኖ በጨዋታ ዕለት ለማንቸስተር ዩናይትድ በአመት 136 ሚሊዮን ፓውንድ ገቢ ያስገኛል። ይሄ የጨዋታ ዕለት ገቢ ወይም ማሽዴ ኢንካም ማሽዴ ሬቬኒው የምንለው ነው ይህ ሂሳብ እንግዲህ በ2022 23 የውድድር ዘመን ማንቸስተር ዩናይትድ ይፋ ካደረገው ዝርዝር የተወሰደ ነው። በጨዋታ እንግዲህ አራት ሚሊዮን ፓውንድ ገደማ ማለት ነው። በዚህ ዝርዝር በጨዋታ ዕለት ገቢ በሁለተኛ ደረጃ ከሚጠቀሰው የእንግሊዝ ክለብ በዓመታዊ ገቢው በ18 ሚሊዮን ፓውንድ ከፍ ይላል። በሁለተኛው እና በኦልትራፎርድ ገቢ መካከል እንግዲህ 18 ሚሊዮን ፓውንድ ልዩነት አለ ማለት ነው። አሁን አሁን እንኳን የቶተናም ሆት ስፐርስ ስቴዲየም በጨዋታ ዕለት ገቢ በአንደኝነት ተቀምጧል። አሁን አሁን እንኳን የቶተናም ሆት ስፐርስ ስቴዲየም በልጦታል። ምንም እንኳን ከኦልትራፎርድ በ11 ሺህ ያነሰ የተመልካች የማስተናገድ አቅም ቢኖረውም በሰሜን ለንደን የሚገኘው የ62000 ተመልካች ገደማ የሚያስተናግደው የስፐርስ ስቴዲየም በጨዋታ ዕለት አምስት ሚሊዮን ፓውንድ ነው ገቢ የሚሰበስበው ከኦልትራፎርድ በአንድ ሚሊዮን ፓውንድ በጨዋታ ይበልጣል ማለት ነው። በአንድ ዓመት ስንት ጨዋታዎች ይደረጋሉ? እንግዲህ አማካይ ስለሆነ በዛ አባዙትና፣ ቶተናም ሆትስፐር በጨዋታ ዕለት ገቢ ከማንቸስተር ዩናይትድ በላይ ምን ያህል እንደሚሰበስብ አስቡት። ስፐርሶች ይህን ስቴዲየም ስራ ላይ ከዋሉ በኋላ የጨዋታ ዕለት ገቢያቸውን በ150 ፐርሰንት አሳድገዋል። ማንቸስተር ዩናይትድ ታላቅ ክለብ እንደመሆኑ በስታዲየም የመስተንግዶ አቅምና በምቹነት በምቹነቱ እኩያ ክለቦቹን መስተካከል አለበት። ሰር አሌክስ ፈርጉሰን የዚህ ፕሮጀክት ደጋፊ የሆኑትም ለዚህ ነው። እንዲህ አሉ ሰሞኑን። በኦልትራፎርድ ብዙ ትዝታዎች ቢኖሩኝም አዲስ ስቴዲየም ለመገንባት ግን ደፋሮች መሆን አለብን አሉ። አሮጌውን ይህንኑ ስቴዲየም እያባበሉ መቀጠል ከሌሎች እኩያ ክለቦች ጋር በሚኖረው የገበያ ፉክክር ላይ ማንቸስተር ዩናይትድን ኋላ እንደሚያስቀረው ለፈርጉሰን ግልጽ ነው። ይህን አዲስ ስቴዲየም መገንባት የክለቡን ገቢ በሰፊው ያሳድጋል። ለቡድን አባላትና ለደጋፊዎችም የተመቸን አገልግሎት ይሰጣል። ለክለብ ደጋፊዎችም በተለይ የኩራት ምንጭም ይሆናል። የፕሮጀክቱ ጠንሳሽ ሰርጂም ራድክሊፍ ናቸው። ኢኒዮስ የተባለው ኩባንያቸው ወደ ማንቸስተር ዩናይትድ መጥቶ 28 ፐርሰንት ገደማ ድርሻ መያዙ ይታወቃል። እርሳቸው ከመጡ ጀምሮ በዩናይትድ የቡድን ግንባታ፣ የተጫዋቾች ግዢና የፋሲሊቲ ጥራት ትኩረት ተሰጥቶበታል። ሰውየው ይህንን ስታዲየም ከአዲስ ስታዲየም በላይ በማለት ከክለቡ አልፎ ለስታዲየሙ አካባቢ ሶሲዮ ኢኮኖሚክ እድገት ምክንያት የሚሆን ፕሮጀክት እንደሆነ ዝርዝሩን ሲያቀርቡ ነበር። ስም ያልወጣለት ግን አንድ መቶ ሺህ ተመልካች የማስተናገድ አቅም እንደሚኖር የተነገረለት ይህ ግዙፍ ስታዲየም በዲዛይኑና በውስጣዊ ድርጅቱ በቢሊዮን የሚቆጠሩ ዓለም አቀፍ ደጋፊዎችን ወደ ግሬተር ማንቸስተር እየሳበ እንዲጎበኙት የሚያደርግ ነው ብለው ያምናሉ። ሆኖም ለግንባታው ቢያንስ 2 ቢሊዮን ፓውንድ ወይም 2.3 ቢሊዮን ዶላር ወጪ ይጠይቃል። ለ92000 ሰራተኞች የሥራ ዕድል የሚከፍት ሲሆን ከስታዲየሙ በተጨማሪም በዙሪያው በሚገኝ መንደር እስከ 17000 መኖሪያ ቤቶች በአዲስ መልክ ይሠሩበታል። የኦክስፎርድ ዩኒቨርሲቲ ኢኮኖሚያዊ ትንበያን ተንተርሰው ሰር ጂም ራድክሊፍ እንዳስረዱት ለግሬተር ማንቸስተር፣ ለሰሜንና ሰሜን ምዕራብ እንግሊዝ በአጠቃላይ የዚህ ስቴዲየም መገንባት የሚያበረክተው ኢኮኖሚያዊ ፋይዳ 7.3 ቢሊየን ፓውንድ ይሆናል። በአመት ማለት ነው፣ 7.3 ቢሊየን ፓውንድ ኢኮኖሚያዊ ጥቅም ያስገኛል። የስታዲየሙ ዲዛይን እና ስነ ህንፃም በከተማይቱ ላንድማርክ ስለሚፈጥር ከክለቡ ጥንታዊ ታሪክና ካለው ተወዳጅነት አንፃር በየአመቱ ከመላው ዓለም 1.8 ሚሊዮን ቱሪስቶችም በሶከር ቱሪዝም ይጎበኙታል የሚል ጥናት አለ። ሰርጂም ስቴዲየሙን ከፓሪሱ ኤፌል ማማ ጋር ያመሳስሉታል። ወደ ፓሪስ የመጣ ሁሉ ቱር ኤፌልን ወይም ኤፌል ታወርን ሳይጎበኝ እንደማይሄድ ሁሉ አሉ ሰርጂም፣ እግር ኳስ አፍቃሪዎችም ከዓለም ማዕዘናት ሁሉ ሊጎበኙት የሚመኙት ላንድማርክ እንደሚሆን እምነት አለኝ ብለዋል። ይህ አዲስ የደጋፊዎች ልማድ ወይም ኤክስፒሪየንስን ይፈጥራል ባይ ናቸው። ስታዲየሙ የሚገነባው ከታሪካዊ ኦልትራ ፎርድ አጠገብ ነው። በመኪና ማቆሚያ ስፍራ አካባቢ የሚገነባ በመሆኑ ታሪክን አዛምዶ ለመቀጠል ያስችላል። የስታዲየሙ ስነ ህንፃ ዲዛይን የተሰራው በፎስተር ፕላስ ፓርትነርስ በተባሉ አርኪቴክቸሮች ነው። የዚህ ኩባንያ ባለቤት ደግሞ ሎርድ ፎስተር ይባላሉ። እሳቸውም ቢሆን ስኮቲሽ ስኮትላንዳዊ ይሁኑ እንጂ የማንቸስተር ከተማ ተወላጅ ናቸው። የስታዲየሙ ዲዛይን እንደሚያሳየው የድንኳን መልክ ያላቸው ሶስት ጉልላቶች ከጣሪያው በላይ ከፍ ብለው ይታዩበታል። ያው ሬድ ዴቪል በሚለው ቅጽል ስም የሚታወቅ ክለብ በመሆኑ አርማው ላይ እንደምታውቁት የዴቪሉ ባለሶስት እጣት መንሽ አለና እነዛን ባለሶስት እጣት መንሾችን የሚወክሉ ናቸው ተብሏል። እነዚህ ሶስት ማማዎች በስታዲየሙ የበለጠ ከፍ ብሎ የሚታይ አንድ ማማ አለ። ይህ ማማ ከአርባ ኪሎ ሜትር ርቀት የሚታይ ነው ተብሏል። እቅድ ሁሉ በጥንቃቄ እንደወጣ ጥያቄ የለው። የስቴዲየሙ ዲዛይንም ብዙ የታሰበበት ነው። ከስቴዲየሙ ጋር ተያይዞ ደግሞ አንድ የደጋፊዎች መሰብሰቢያ አምባ አለ። ይሄ አምባ ጥላ አለው። ውስጥ ብዙ መስተንግዶች ይከናወኑበታል። ሺዎችን ያስተናግዳል እና ዘመናዊ ጣሪያን የለበሰው ወይም የሚለብሰው ልበልሽ። ጣሪያው እዛ ስር ላሉት ደጋፊዎች ከለላ መስጠት ብቻ አይደለም ስራው የፀሐይን ኢነርጂ ይሰበስባል፣ ሶላር ፓወር፣ እንዲሁም ደግሞ የዝናብ ውሃንም ሰብስቦ እግር ኳስ ክለቡ እንደገና እንዲጠቀምበት የሚያስችል ነው። አምባው ስፋቱ ከለንደኑ ዝነኛው ትራፋልጋር አደባባይ በሁለት እጥፍ እንደሚሰፋም ተነግሯል። የስታዲየሙ ግንባታ ፕላን ለህዝብ ትራንስፖርት እና ለእግረኞች ምቹ ነው። ይሄ ግዙፍ ፕሮጀክት ውድ አድማጮች፣ የግንባታ ሂደቱ ከአምስት እስከ ሰባት ዓመት ይፈጃል ተብሏል። ፈጠነ ከተባለ እንኳን በ203031 የውድድር ዘመን ነው ማንቸስተር ዩናይትድ በአዲሱ ስቴዲየም መጫወት የሚጀምረው። ስታዲየሙ ግንባታውን ጨርሶ ለስራ ክፍት ሲሆን ከዓለማችን እጅግ ዘመናዊ የስፖርት ማዘውተሪያዎች ከግንባር ቀደምቶቹ ተርታ ይሰለፋል ተብሏል። እንግዲህ ስፖቲፋይ አሬና፣ ይሄ የስፖቲፋይ ካምፕ ነው የተባለው የባርሰሎና ስቴዲየም አሁን ሊከፈት እየተቃረበ ነው። በሚቀጥለው የውድድር ዘመን ሙሉ ለሙሉ ለጨዋታ መስተንግዶ ክፍት ይሆናል። አንድ መቶ አምስት ሺህ ተመልካች የሚያስተናግድ እጅግ ዘመናዊ ስቴዲየም እንደሆነ ነው ከወዲሁ የተነገረለት። ሰር ጂም ራድክሊፍ በተቻለው ፍጥነት ስቴዲየሙ የግንባታው ጊዜ እንዲያጥር ይፈልጋሉ። በደጋፊዎች ዘንድ ኒው ትራፎርድ የሚል ቅጽል የተሰጠው የኦልድ ትራፎርድ ተተኪ ስቴዲየም ለዚህ ፕላንና ውሳኔ ከመድረሱ በፊት አንድ የስታዲየም ግንባታ ግብረ ኃይል ተቋቁሞ ነገሮችን ሁሉ ሲያጠና ቆይቷል። በግብረ ኃይል ውስጥ በዚህ ኮሚቴ ውስጥ ሎርድ ሰባስቲያን ኮ የአትሌቲክስ ዓለም አቀፍ ፌዴሬሽን ፕሬዚደንት ማለት ነው፣ እንዲሁም የግሬተር ማንቸስተር ከንቲባ አንዲ በርንሃም እና የቀድሞ የማንቸስተር ዩናይትድ ተጫዋች ጋሪ ኔቪልን ያጠቃለለ ግብረ ኃይል ነው። የዚህ ግብረ ኃይል በሉት ኮሚቴ ምን ታስክ ፎርስ ነው የሚሉት እነርሱ ዋና ዓላማ ስቴዲየሙን መገንባት ቢሆንም፣ ግን ሁለት አይነት አማራጭ ነበር። ኦልትራፎርድ ላይ እንገንባው ወይስ በአዲስ መልክ ብራንድ ኒው ስቴዲየም እንስራ የሚል። በመጀመሪያ ለዚህ ምርጫ አንድ ውሳኔ ላይ መድረስ ነበረበት። ይህን ውሳኔ ለማሳለፍ ግን ደጋፊውም የዚሁ የእግር ኳስ ክለቡ ዕጣ ፈንታ ወሳኝ እንዲሆን ጥናቶች ሁሉ ተደርገው ሰርቬ ተወስዶ 52 ፐርሰንት የሚሆኑት የማንቸስተር ዩናይትድ ደጋፊዎች ብራንድ ኒው ወይም ደግሞ ከሁሉ ከመሰረቱ አዲስ የሆነ ስቴዲየም ይገንባ የሚል አቋም እንዳላቸው ተረዱ። ግን ኦልድ ትራፎርድን ከፊል እያፈረሱ በአዲስ መልክ የመገንባቱ ጉዳይ አንድ ቢሊዮን ፓውንድ ገደማ ወጪ እንደሚጠይቅ ግን ደግሞ የጨዋታ ዕለት ገቢ ለመሰብሰብ እንደማይቻል አወቁ። ያንኑ ስቴዲየም ቀስ በቀስ በአዲስ መልክ ማደስ መገንባት ከሆነ ምርጫው በጨዋታ ዕለት የሚገኘው ገቢ ይቀንሳል ማለት ነው። አንደኛው የስቴዲየም ክፍል ተሸፍኖ እሱ እየተገነባ ያ ሲያልቅ ሁለተኛው ክፍል እየተገነባ እንደዚህ የሚሄድ ከሆነ የኦልትራፎርድ የጨዋታ ዕለት ገቢ መቀነሱ አይቀርም። ማንቸስተር ዩናይትድ ደግሞ ገቢ በአንገብጋቢ ሁኔታ የሚፈልግበት ሰዓት ነው የሚገኘው። አንዴ በፒኤስ አር አንዴ በፋይናንሻል ፌር ፕሌይ ጫና ውስጥ እንዳለ እንኳን እናውቃለን። አሁን ግን መጪዎቹን አመታት አሻግራችሁ ስትመለከቱ ዩናይትድ ላለፉት ዓመታት ኪሳራዎቹ መካሻ ይፈልጋል እና የጨዋታ ዕለት ገቢውን በዚህ መልኩ አሳንሶ መቀጠል ለራሱ ሕልውናም አደጋ ነው የሚፈጥርበት። ስለዚህ የጨዋታ ዕለት ገቢን ለመሰብሰብና ጎን ለጎን ደግሞ የስታዲየም ግንባታውን ለማከናወን ኦልትራፎርድን ሳይነኩት በዚሁ እየተጠቀሙ አዲሱን ስቴዲየም ከአጠገቡ መገንባት መፍትሄ ነው። የአዲሱ ስቴዲየም ግንባታ የፈጀውን ያህል ጊዜ ቢፈጅም ከኦልትራፎርድ የጨዋታ ዕለት ገቢውን እየሰበሰበ ለመቆየት ያስችለዋል ማለት ነው። ደጋፊው ደግሞ ከ50 ፐርሰንት በላይ አዲስ ስቴዲየም ስላለ ታሪካዊን ኦልድ ትራፎርድ አሁን እንግዲህ ለመጮቹ አምስት ስድስት ዓመታት በመሰናበት መልክም እ በስንብት ካውንት ዳውን እያጣጣመ ታሪኩንም በትዝታ ወደኋላ መለስ እያለ እያስታወሰ እንደ ለስንብት እንዲዘጋጅም ያስችለዋል። አስራ ሶስት ጊዜ የፕሪሚየር ሊጉን ሻምፒዮን የሆኑት ሌጀንደሪው አሰልጣኝ አሌክስ ፈርጉሰንም ድጋፍ የሰጡትም ኦልድ ትራፎርድን ጠልተው አይደለም፣ ግን ከዘመኑ ጋር መራመድ ለማንቸስተር ዩናይትድ ግዴታ ስለሆነ ነው። ሰር ጂም ምንድን ነው ፋስት ትራክ ዴሊቨሪ ብለውታል። እንደዛ አይነት ያስፈልጋል። በቶሎ ተገንብቶ ጥራቱን ጠብቆ ባጠረ ጊዜ ለስራ ክፍት እንዲሆን ያላቸውን ምኞት ሲገልጹ ነበረ። ግን የስቴዲየሙ ትልቅነት፣ ዘመናዊነት፣ ግዝፈቱና ሁሉ ነገሩ ጊዜ የሚፈጅ ስለሆነ የሶስት የአራት ዓመታት ጉዳይ ብቻ አይደለም። እንደው ቢያንስ ዋና ስራ አስፈጻሚ ኦማር ቤራዳ እንዳሉት አምስት ዓመት ነው የሚፈጀው፣ ቢያንስ ቢበዛ ደግሞ እስከ ሰባት ዓመት ድረስ ሊፈጅ ይችላል። የስቴዲየሙ ግንባታ ሙሉ ወጪ የሚሸፈነው በክለቡ ሲሆን፣ ዙሪያ ገቡ ላይ ያለው ደግሞ ይሄ የከተማው የመንደሩ ልማት በግሬተር ማንቸስተር ማዘጋጃ ቤት የፋይናንስ ድጋፍ የሚሸፈን ይሆናል። ስለዚህ ዩናይትድ ለዚህ ፕሮጀክት መበደር አለበት ማለት ነው። አሁን ሁሉ ምንም አይነት እዳዎችን ሰብስበን ከቆጠርን በማንቸስተር ዩናይትድ ላይ የተከመረው እዳ አንድ ቢሊየን ፓውንድ እንደሚደርስ እየተነገረ ነው። እንደ ሰር ጂም ራድክሊፍ ማብራሪያ ዘንድሮ ከባድ የገንዘብ እጥረት ሁሉ ገጥሞት ነበር። እርሳቸው 300 ሚሊዮን ዶላር፣ ወደ 237 ሚሊዮን ፓውንድ ገደማ ወደ ክለቡ ካዝና ባያስገቡ ኖሮ በክለቡ ውስጥ ቀውስ ማጋጠሙ አይቀርም ነበር። ለዚህ ነው እንግዲህ ሲገዙት እኮ ወደ 27 ነጥብ ምናምን ፐርሰንት ነበር ሼራቸው፣ አሁን ግን 28 ፐርሰንትን አልፏል። እንዲህ ያለው የኢንቨስተሮች የፋይናንስ ድጋፍ በጣም አስፈላጊ በሆነበት ሲዝን ላይ ነው። እንግዲህ የዚህ ስቴዲየም ግንባታ ፕሮጀክት ይፋ የሆነው እንግዲህ ዩናይትድ ይህን በመሰለ የፋይናንስ ህመም ላይ ነው የሚገኘው። አሳሳቢ ነው ፋይናንሱ ማለቴ። ማንቸስተር ዩናይትድ ገቢ የሚያጣ ክለብ አይደለም፣ ግን ከፒኤስአር እና ከኤፍኤፍፒ አንጻር ችግር ውስጥ እንዳለ ግልጽ ነው። እሳቸው ደግሞ እንደተናገሩት የካሽ ችግር አጋጥሞት ኢንጀክት ለማድረግ ይሄን ያህል ገንዘብ እንደገና ወደ ካዝና ለማስገባት ተገደናል ካሉ ያለው ችግር እንደው በቀላሉ የሚታይ አይደለም። እና ይህ በእንዲህ እንዳለ ደግሞ ሁለት ቢሊዮን ፓውንድ ቢያንስ ወጪ የሚፈልግ ፕሮጀክትን ማስጀመር ምን ያህል ፈታኝ እንደሆነ አስቡት። ለደጋፊዎች ጥሩ ያልሆነው ዜና እዚህ ጋር በዋናው ቡድን ግንባታ ላይ ኔጌቲቭ የሆነ አሉታዊ ተጽዕኖ ሊያሳድር እንደሚችል ስናስብ ነው። ራሳቸው የክለቡ ባለስልጣናት እንኳን ሪስክ ያለው እርምጃ እንደሆነ አልሸሸጉም። ዋና ስራ አስፈጻሚው ቤራዳ የአርሰናል አይነት ፈተና እንዲገጥመን አንፈልግም ሲሉ ነበር። አርሰናል በ2006 ኤምሬትስ ስቴዲየምን ከሃይበሪ ወጥቶ ለስራ ክፍት ማድረጉ ይታወሳል። እና 2004 ላይ የእንግሊዝ ሻምፒዮን ከሆነ በኋላ ለሻምፒዮንነት ማድረስ የሚችል ቡድን በመገንባት በኩል አርሰን ቬንገር የክለቡ እጅ አጥሮባቸው ነበር። ቡድኑን ለመገንባት ለተጫዋቾች ዝውውር የሚወጣው ወጪ ሁሉ ቆጠብ ተደርጎ ለስቴዲየሙ ግንባታ የተበደሩትን ብድር እና ክሮኤንኬ መክፈል ላይ አተኩረው ነበር። ይህም በቀጣዮቹ ዓመታት የሚንከባለል የውጤት ማሽቆልቆል እንዲያጋጥመው አርሰናልን አድርጓል ተብሎ ይታመናል። ተመሳሳዩ ችግርና ፈተና ማንቸስተር ዩናይትድ ፊት ተጋርጧል። አሁን የእኛ ምኞት ግንባታውን ጎን ለጎን እያካሄድን በሜዳ ላይም ውጤታማ መሆን ነው ብለዋል ቤራዳ የስታዲየሙን ፕላን የሚያብራራው የማክሰኞ ፕሬስ ኮንፈረንስ ላይ ከተገኙ በኋላ ዋና ስራ አስፈጻሚው እና ዋናው የኦፕሬሽን ኦፊሰሩ ኮሌትሮሽ ሁለቱም ወደ ፈረንሳይ በረዋል። እዚያ በካን ከተማ የኢንቨስተሮች ኮንፈረንስ አለ። በርካታ የፋይናንስ ተቋማት በስብሰባው ላይ ይሳተፋሉና ማንቸስተር ዩናይትድ ለዚህ ፕሮጀክት ብድር ማፈላለጉን ስለጀመረ እነዚህ ተቋማት እንዲያበድሯቸው ለማግባባትም ጭምር እድልም ፍለጋም ነው። እና ብድር ከተበደሩ ደግሞ እዳቸው ይበዛል። አሁን ካለባቸው እዳም በላይ እንደገና እዳ ይከመራል። ከዚያም በቀጣዮቹ ዓመታት ከሚያገኙት ገቢም በየዓመቱ እዳን የመክፈል ጫና ውስጥ ይገባሉ ማለት ነው። ያ ማለት ለዋናው ቡድን ተጫዋቾችን ለማስፈረም የሚያስፈልጋቸው በጀት ላይ መሳሳት ሊያጋጥማቸው ይችላል። ይሄ ነው እንግዲህ ስጋቱ። ይሄ ነው ማንቸስተር ዩናይትድ ሊገነባ ይፋ ባደረገው በዚህ በአማረው ፕሮጀክት በስተጀርባ የተሸፈነው ሪስክ ይሄ ነው። ሰሞኑን ሰር ጂም ራድክሊፍ በሰጡት ጋዜጣዊ መግለጫ ላይ እንደተብራራው ከሩበን አሞሪም ጋር ለመቀጠል ሐሳብ አላቸው። አሞሪም ደግሞ ቡድናቸውን በራሳቸው መልክ መገንባት ይፈልጋሉ። ከመጪው ክረምት ጀምሮ ማንቸስተር ዩናይትድ ለተጫዋቾች ዝውውር ከፍ ያለ በጀት ይፈልጋል። በአንድ በኩል ፔሳር ወጥሮታል፣ በሌላ በኩል ደግሞ የአዲሱ ስቴዲየም ግንባታ በጀት የሚያሳስብ ስለሆነ በጀቱን ፍለጋ ወደ ብድር ከሄዱ ደግሞ የበለጠ ብድር የመክፈያ ጊዜ ያስፈልጋቸዋልና ዋናው ቡድን መጎዳቱ አይቀርም የሚል ስጋት አሁን በማንቸስተር ዩናይትድ ዙሪያ በደንብ አንዣቧል። ይህንን ዋና ስራ አስፈጻሚው ኦማር ቤራዳም አልካዱ ዋናውን ቡድን ቸል ብለህ ሁለት ቢሊየን ፓውንድና ከዛ በላይ በአዲስ ስቴዲየም ግንባታ ላይ የምታፈስ ከሆነ አስበው ለደጋፊዎች የማይመች ቡድን የመስራት ዕድልህ ሰፊ ነው ማለት ነው። እንግዲህ ዩናይትድ የአምስት የምጥ ዓመታት ከፊት ለፊቱ አሉ ማለት ነው። በእነዚህ ዓመታት በተቻለው መጠን እንደ ቻምፒየንስ ሊግ ባሉ ከፍተኛ ገቢ ከሚያስገኙ ውድድሮች መጥፋት የለበትም። ገቢ በአንገብጋቢ ሁኔታ ያስፈልገዋልና የእስካሁኑ ገቢ ብቻ ሳይሆን ከዛ በላይ ይጠይቃል ፊት ለፊቱ ያለው ፕሮጀክት። ቻነሉን ሰብስክራይብ ማድረጋችሁን አትርሱ። ላይክ፣ ሼር እያደረጋችሁም ተደራሽነታችን አስፉልን። ይህ ፕሮግራም በአቢሲኒያ ባንክ በዋናው የስፖርት እጥቆች እና በተክለሃይማኖት ጠቅላላ ሆስፒታል ድጋፍ የቀረበላችሁ ነው። አብሬያቸው የቆየሁት መንሱር አብዱል ቀኒ ነኝ። በሌላ ተመሳሳይ ዝግጅት እመለሳለሁ። እስከዚያው ድረስ